ሰላም ጤና ይስጥልን ውድ የአፍሪከኛ ሾው ቤተሰቦቻችን፣ እንዴት ናችሁ? ሁላችሁም በያላችሁበት በት ሰላም ጤና እንድትሆኑ እየተመኘው የአፍሪከኛ ሾው ፕሮግራማችንን አዘጋጅቼ የማቀርብላችሁ ሚሪየም ኬንዷስ ነኝ። የዛሬ ፕሮግራማችን የሚሆነው ደግሞ እንደምናውቀው እንግዲህ የሀገራችን አዲስ አበባ ላይ ከተለያዩ ሀገራት ከተለያዩ የዓለም ክፍል የሚመጡ እንግዳዎች አሉ። የዛሬ ቆይታችን የሚሆነው ደግሞ ከሆላንድ በእንግድነት የመጡ የስፖርት ተማሪዎችና አስተማሪዎች ናቸው የሚሆኑት ማለት ነው። ከእነሱ ጋር ቆይታ እያደረግን ሙዚቃ እየተገባበዝን አብረን እንቆያለን። የትም እንዳትሄዱ። የዛሬ ፕሮግራማችን የምንጀምረው ደግሞ ፕሮቴጄ ቢግ 45 ሲል ባቀነቀነ ተወዳጅ አዲስ የሬጌ ሙዚቃ ነው ማለት ነው። ይህን ሙዚቃ ባለፈው በጊዮን ሆቴል ባቀረበው ኮንሰርት ላይ እንግዲህ ቪዲዮ ሙዚቃው ከመለቀቁ በፊት መጀመሪያ ለኢትዮጵያ አድናቂዎቼ እዚህ መድረክ ላይ አቀርብላቸኋለሁ በማለት መድረክ ላይ ተጫውቶት ነበር። ይህን ሙዚቃ እሱ ሙዚቃ ጋብዛቸዋለሁ። ከቀሪ ፕሮግራሞቻችን ጋር አብራችን ቆዩ። መልካም ጊዜ ዘይት እሽ፣ ተመልካቾቻችን ከፕሮቶጂ ቢግ 45 ከተሰኘው ተወዳጅ የሬጌ ሙዚቃ ተመልሰናል። አሁን ደግሞ እንዳልኳችሁ እንግዲህ ከአንድ እንግዳችን ጋር ከኔዘርላንድ ከመጣ ከመምህር ጋር ቆይታ እናደርጋለን። አብራችሁን ቆዩ። ወልከም፣ እንኳን ደህና መጣ። አመሰግናለሁ። ኦኬ፣ ኢስ ጉድ ቱ ሃቭ ዩ አዝ አ ጌስት ኤስ ኤስ ሶ ፕሊዝ፣ እባክ ራስን ለተመልካቾቻችን አስተካክሉ። ስሜ ቲዮስ ይባላል ከኔዘርላንድ ነው የመጣሁት እንደ ስፖርት አስተማሪነቴ የስፖርት ተማሪዎችን ከኔዘርላንድ ነው ይዤ የመጣሁት። ዛሬ ደግሞ ከአንቺ ጋር ቃለ መጠየቅ እያደረግኩ ነው፣ ስለዚህ ደስተኛ ነኝ። እንግዳችን ስለሆንክ ደስ ብሎኛል። ኢትዮጵያ ስትመጣ ለመጀመሪያ ጊዜ ነው? አይደለም፣ ለሁለተኛ ጊዜ ነው። የመጀመሪያ ጊዜ የመጣሁት በ2019 ነበረ። ያኔም ከተማሪዎቼ ጋር ነበር የመጣሁት። ለዛም ነው ትምህርት ቤቱ ድጋሚ ተማሪዎችን ይዤ እንድመጣ የጠየቀኝ። ያው ስለ ኢትዮጵያ ከሌሎች መምህራን በተሻለ እውቀቱና ልምዱ ስላለኝ ማለት ነው። ያኔ ስትመጣና አሁን ያየኸው ለውጥ ይኖራል ብዬ አምናለሁ። አሁን ልክ ነሽ። ትልቅ ለውጥ አይቻለሁኝ። ለመጀመሪያ ጊዜ ስመጣ በርካታ ረጃጅም ህንጻዎች አልነበሩም። መንገዶቹም ጠበብ ያሉ ነበሩ። አሁን ግን በየቦታው ህንጻዎችና በግንባታ ላይ ያሉ ህንጻዎችን ትመለከቻለሽ። ከኢትዮጵያ የምትወደው ነገር ምንድን ነው? ቢካዝ ኢን አየሩን ወደዋለሁ። ኔዘርላንድ ውስጥ ጨለማ ነው ማለት እችላለሁ፣ ምክንያቱም ዝናባማ ወቅት ስለሚበዛና የቀን ሰዓታችን አጭር ነው። እዚህ ግን ቋሚ የሆነ የቀንና የማታ ሰዓት አላችሁ። እናም ኢትዮጵያን ደግሞ ደጋግና ተግባቢ ሰዎች ናቸው። ገንዘብ የሌላቸው ሰዎች ራሱ የሌላቸውን ለማገዝና ለመተባበር ፈቃደኛ ናቸው። ፈገግታም ፊታቸው ላይ አይጠፋም። እናም ይህንን ስመለከት እደሰታለሁ። ምግቡስ እንዴት ነው? ምግቡ በጣም ቆንጆ ነው። እንጀራ ትንሽ ቆምጠጤ ማለት ባህሪ ያለው ግን መልመድ ያስፈልጋል። እናም ከተለያዩ ማባያዎች ጋር ሲበላ ደግሞ ግሩም ነው። ወደ ኢትዮጵያ ከመምጣት በፊት ስለ ኢትዮጵያ የነበረ አመለካከት ምን ነበር? ለመጀመሪያ ጊዜ ስመጣ ምን መጠበቅ እንዳለብኝ አላውቅም ነበር። የሄድኩባቸው የአፍሪካ ሀገራት ኢትዮጵያ የመጀመሪያዋ ናት። እናም ከመጣውኝ በኋላ የመጀመሪያዎቹን ሶስት ቀኖች ለመልመድ ትንሽ ከብዶኝ ነበረ። ከዛ በኋላ ግን ስላመደው መልካም ጎኑን መመልከት ችያለሁ። ከአውሮፓ ለመጀመሪያ ጊዜ ለሚመጣ ሰው ስፋቱን እና ልዩነቱን መመልከት ትችያለሽ። እና የምን መምህር ነክ የመጀመሪያ እርዳታ ትምህርትን ነው የምሰጠው። እናም ለአካል ጉዳተኞች ኦቲዝም ለሆኑ ልጆችን እነዚህን ስልጠናዎችን እሰጣለሁ። ስፖርትንም አስተምራለሁ። አብዛኛውን ጊዜ ግን ያፍራሉ፣ ከህዝቡም ጋር መቀላቀል ብዙም አይደፍ እነሱን የማነቃቃትና የማብቃት ስራ እንሰራለሁ። በዚህ አጋጣሚ ስፖርት ሰዎችን አንድ ከሚያደርጉ እንቅስቃሴዎች መካከል አንዱ ነው። ኢትዮጵያ ውስጥ የት የት ጎብኝተሃል? አዋሳ ሐዋሳ፣ አዲስ አበባ፣ ዶር ዜሎች ወደ ደቡብ ደብረ ሊባኖስ ሄጃለው። ከዛም ወደ ውኃ ተፋሰሱ ሄድን። ውብ ነው። ነገር ግን አሁን ወቅቱ ደረቅ ስለሆነ በዝናባማ ወቅት ውኃው እንደሚጨምር ሰምተናል። ሱባ ጫካ ይጃለሁ ጦጣዎች፣ አዋፋት፣ እንስሳት፣ ውብ ተፈጥሮን እዛ አይቻሉ። አዎ ሱባ በአፍሪካ የመጀመሪያው ፓርክ በመባል ይታወቃል። አሁን ወደዚህ የመጣችሁበት አላማ ምንድን ነው? እኔ ተማሪዎችን ጋይድ እያደረግኩ ነው። ተማሪዎች በበጎ ፈቃደኝነት ነው የመጡት። እናም አካል ጉዳተኞችን ስፖርት ማሰልጠን የሚማሩ ሲሆን እዚህ ተገኝተው ያስተምራሉ። ለምሳሌ መስማት የተሳናቸውን የምልክት ቋንቋ ያስተምራሉ። በዚህ ፕሮጀክት ትምህርት ቤቶች እየጎበኙ ይገኛል። እዛ ሆላንድ በሰበሰብነው ገንዘብ እዚህ የመጣንበትን ዓላማ እያሳካን ነው። ሆላንድ ውስጥ አካል ጉዳተኛ ለሆኑ ሰው ከመንግስት ኢንሹራንስ አለ። እናም በዚህ ፕሮጀክት ተስፋ እንሰጣቸዋለን። ለእኛ ተማሪዎችም በየቀኑ የተለያዩ ትምህርት ቤቶችን እንዲጎበኙና እነሱም ስለ ኢትዮጵያ እንዲያውቁ ይረዳቸዋል። መልካም ነገር ነው። እና እንዴት ነው፣ ቀጣይነት ይኖረዋል? አሁን ፕሮጀክቱ በእኛ ትምህርት ቤት የጀመረው በ2010 ነው እና አሁን ደግሞ 2025 ላይ ነን እና እስካሁን ሰባት ወይም ስምንት ጉዞዎችን አድርገናል። ኢትዮጵያ ኢትዮጵያ ላይ ብቻ ነው ወይንስ ሌላም ሀገር ትሄዳላችሁ? የእኛ ትምህርት ቤት ኢትዮጵያ ላይ ብቻ ነው የሚሰራው። እና እስቲ ከመለየታችን በፊት ለተመልካቾቻችን ማለት የምትፈልገው ነገር ካለ ውብ ሀገር እንዳላችሁ ይሰማኛል። እዚህ ብቆይ ደስ ይለኛል። ለሁለተኛ ጊዜ የነበረኝ ቆይታ ጥሩ ነበር። ለቀጣይ አመት ብመለስ ደስ ይለኛል። ስለ አቀባበላችሁ ደግሞ አመሰግናለሁ። አንድ ሙዚቃም ልትጋብዛቸው ትችላለህ። ጥሩ ደስ የሚያሰኘኝ የሙዚቃ ምርጫ ነው። ተጋበዙልኝ። እሺ ተመልካቾቻችን፣ አሁን ደግሞ የዛሬ እንግዳችን የጋብዘንን ሙዚቃ ተመልክተን እንመለሳለን። አብራችሁ እንቆይ። እሽ ተመልካቾቻችን፣ ከሙዚቃው ተመልሰናል። አሁን ደግሞ ከአጠገቤ አንድ ከኔዘርላንድስ የመጣች ተማሪ አለች። እንታወቃት። ዮያ ስሜ ኩዊንቴ ሜሊሻ እባላለሁ። ከኔዘርላንድ ነው የመጣሁት። አስራ ስምንት አመቴ ሲሆን የሆኪ ስፖርትን እጫወታለሁ። አዎ ሆኪ መጫወት እወዳለሁ ከአምስት አመቴ ጀምሮ። ቆንጆ ጨዋታ ነው። አዎ እወደዋለሁ። ኢትዮጵያ ስትመጪ የመጀመሪያሽ ነው? አዎ የመጀመሪያ ነው። ከመምጣትሽ በፊት ስለ ኢትዮጵያ ታውቂ ነበር? ብዙም አይደለም ግን ወድጃት አለሁ። ምን ዋሳበሽ? በይበልጥ ሰዎቹ እና እርስ በርስ ያላቸው ቀረቤታ። አየሩ በጣም ጥሩ ነው። ምግቡም በጣም አሪፍ ነው። የቱን ምግብ ወደድ? እንጀራ በጣም ደስ ይላል። እስካሁን ባላችሁ ቆይታ ምንን ተመለከታችሁ? የተለያዩ ትምህርት ቤቶች ጎበኘን፣ ቤተ ክርስቲያናትንም ጎበኘን። እንስሳ ማቆያም ሄድን፣ ተራራ ወጣን፣ የውሃ ተፋሰሶችንም አየን። ጥሩ ጊዜ እያሳለፋችሁ ይመስላል። እና ከአካል ጉዳተኛ ተማሪዎች ጋር ያደረጋችሁትን ቆይታ እንዴት ትገልጨዋለሽ? ሆላንድ ካለ ሁኔታ እዚህ ይለያል፣ ግን ቆይታችንን ወደነዋል። ከልጆች ጋር የምልክት ቋንቋ ተማማርን፣ የተለያዩ ጨዋታዎችንም ተጫወትን። ወደ ኢትዮጵያ ተመልሰሽ መምጣት ትፈልጋለሽ? አዎ፣ በጣም በሚገባ ከመለይታችን በፊት ለተመልካቾቻችን የምትጋብዛቸው ሙዚቃ አለ? የምመርጠው አይ ሙዚቃ ሰላም አለም ይሰኛል። በህብረት የሚያዜሙ ታዳጊዎች ናቸው እና ብዙ ሙዚቃዎች አሏቸው ሆላንድ ውስጥ ሆላንድ ውስጥ በርካታ ሰው ያውቃቸዋል። ኤሪ ታይም ሁሌም የንጉሱን ቀን ስናከብር ሙዚቃ ይለቃሉ እና እንቅስቃሴዎችንም ያቀርባሉ።

እሺ ሰው ለተመልካቾች ማስተላለፍ የምትፈልጉ መልእክት? ህዝቦቹ በጣም ደስ ይላሉ። እናም ኢትዮጵያን ሌላም ጊዜ መጥቼ በጎበኛት ደስ ይለኛል። ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይሄን ይመስላል። የጋበዘችንን ሙዚቃ ቪዲዮ ተመልክተ እንመለሳለን። አብራችሁን ቆዩ። እሺ ተመልካቾቻችን፣ ከሙዚቃ ኩንቲ የጋበዛችን ሙዚቃ ቪዲዮ ተመልክተን ተመልሰናል። አሁን ደግሞ ሌላ እንግዳ ከአጠገቢያ ያለን እንተዋወቀው። ፕሊዝ፣ ኢንትሮዱስ ዩ። እባክህ ራስን ለተመልካቾቻችን አስተዋውቃቸው። ስሜ ፒተር ይባላል። ኔዘርላንድ በሚገኝ የስፖርት ትምህርት ቤት ውስጥ መምህር ነኝ። ተማሪዎቻችን አካላዊ እንቅስቃሴ ለልጆችና ለአካል ጉዳተኞች እንዴት ማስተማር እንደሚችሉና ሌሎችንም ስፖርቶች እናስተምራቸዋለን። ኢትዮጵያ ስትመጣ የመጀመሪያ ነው? አሁን መጀመሪያ ከመምጣት በፊት ምን ጠብቀህ ነበር? ሌላ የአፍሪካ ሀገራትን ጎብኝቻለሁ። ስሄድ አያለው ብዬ ያለምንም አመለካከት ነው የመጣሁት ከተማሪዎች ጋር እስካሁን ያላችሁ ቆይታ ከተማሪዎቻችሁ ጋር እንዴት ነው? በጣም አሪፍ ነው። ተማሪዎችም ወደውታል። ትምህርት ቤቶችን እየጎበኘን ከስፖርት ቡድኑ ጋር የጋራ ፕሮጀክቶችን እየሰራን አዳዲስ እንስሳትን እያየን አዳዲስ ያለመድናቸውን ነገሮች እየለመድኩ እንገኛለን። ከኢትዮጵያ ምን ወደድከው? ሰዎቹ በተለይ ደስ ይላሉ። በጣም ተግባቢና ደስ የሚሉ ናቸው። አብረውን የሚያስጎበኙን፣ የሚያግዙን፣ ጥያቄ ስንጠይቅ አጥጋቢ መልስ ይሰጡናል። ኢትዮጵያውያን ስለ ሀገራቸው መናገር ይወዳሉ፣ በሀገራቸው ይኮራሉ ያንንም እወደዋለሁ። ሀገራቸው ልዩ እንደሆነ ያምናሉ እናም ይናገራሉ። እኛ ደግሞ ስለ እሱ መማር ያስደስተናል። ምግቡስ እንዴት ነው? እኔ የተለያዩ አዳዲስ ምግቦችን መሞከር ወዳለሁ። ሙዚቃም እንደዛ አዲስ ነገርን መሞከር አልፈራ። የእንጀራ ጣዕሙን ወደኸዋላ? ቆምጣጣ ንጀር አልበላሁም እስካሁን። ለስለስ ያለ ጣዕም ያለው በየሄድንበት የተለያዩ አትክልቶች ጋር ቀርቦ አጣጥሚዋለሁየለመድካቸው የአማርኛ ቃላቶች እሳአሉ? ጥቂት አሉ ግን አሁን ስጠይቅኝ ጠፋብኝ። ከተማሪዎችም ጋር ቁጥር መቁጠር ተምሬ ነበር። እንዲሁ አንዳንዴ በአካላዊ እንቅስቃሴም ትግባቢያለሽ ከልጆችና አብረው ካሉት ጋር። ስፖርት ደግሞ ያግባባል። ንግግር የመጀመሪያው ነገር አይደለም፣ አካላዊ መግባባት ይጠይቃል። ዲጅግትልስ የኢትዮጵያ ሙዚቃዎችን የመስማት አጋጣሚው ነበረ? አዎ፣ ጃዝ ሙዚቃና የራስታ ሬጌ ሙዚቃ አዳምጠናል። እኔና የስራ አጋሬ ሬጌ ሙዚቃ እንወዳለን። እናም ሄደን እንታደማለን። ለተመልካቾቻችን መጋበዝ የምትፈልገው ካለ የቦብ ማርሌ ጃሚንግን ጋብዙል። እሽ፣ ተመልካቾቻችን፣ እንግዳችን ደግሞ የቦብ ማርሌን ጃሚንግ የተሰኘውን የሬጌ ሙዚቃ ጋብዞናል። በሙዚቃው ፈታ በሉ። አፍሪካኛ ይቀጥላል። መልካም ቆይታ የባማሌ ጃመን የተሰኘውን የሙዚቃ ቪዲዮ ተመልክተን ተመልሰናል። አሁን ደግሞ ሌላ ተማሪ ከኔዘርላንድስ አጠገቤ ትገኛለች። እንታወቃት ፕሊዝ ኢንትሮዲዩስ ዩር ሰልፍ። እባክሽ ራስሽን ለተመልካቾቻችን አስተዋቂያት። ማዴ ኮርዴስ አይ አም ስሜ ማዴ ኮርቴዝ ይባላል። 19 አመቴ ነው። ከኒዘርላንድ ነው የመጣሁት። የቱን ስፖርት ነው የምትጫወቹ? እቤቴ እንቅስቃሴ አረጋለሁ። ጂም ጂም ስፖርት ሰራለሁ። ኦኬ ሃው አባት ስኩል ትምህርት ቤትስ፣ የስፖርት ትምህርት ነው የምትማሪው? አ አሁ ትምህርት ቤቴ የስፖርት ትምህርት ነው የምማረው እና በርካታ እንቅስቃሴዎችን አደርጋለሁ እንዲሁም ልጆችንና አካል ጉዳተኞችን የተለያዩ ስፖርቶችን እንዴት ማስተማር እንዳለብኝ ይማራለሁ። ህይወት በኔዘርላንድ እንዴት ነው? ከዚህ በጣም ይለያል። የኔዘርላንድ ሰዎች ቀጥተኛ ንግግር ይናገራሉ። እዚህ ደግሞ ሰዎች በጣም ደጎችና ሰውን የሚያምኑ ናቸው። ኔዘርላንድ ውስጥ ብዙ ሰው እንደዚያ አይደለም። ባህሉ በጣም በጣም ይለያያል። አለባበስ፣ ምግቦች፣ ሰዎች ብቻ ሁሉም ነገር ይለያል። ግን እዚህ ወድጃዋለሁ። በነበራችሁ ቆይታ ምን ምን ተመለከት? አዲስ አበባ፣ ሙዚየሞች፣ ቤተ ክርስቲያናት፣ ሱባ ጫካ ደግሞ በጣም የሚያምር ነው። የውሃ ተፋሰስንም ተመልክተናል። ውሃ ውስጥ ገብተን ቆመን ነበር፣ ግን ቀዝቃዛና ውብ ነበር። ባቡንና ሌሎች እንስሳቶችንም ተመልክተናል። ከአካል ጉዳተኛ ልጆች ጋር የነበራችሁ ቆይታ ስ እንዴት ነው? በጣም ደስ የሚል ቆይታ አድርገናል። ወደዚህ ከመምጣቴ በፊት አካል ጉዳተኞች ሕይወት ላይ ትልቅ ልዩነት የሚያመጣ ይመስለኝ ነበር። እነኚህ ሰዎች ሕይወታቸውን ደስተኛ ሆነው መኖራቸውን ማየት ያስደስተኛል። ሰው የኢትዮጵያ ሙዚቃ የመስማት አጋጣሚ? አዎ ሰሞኑን ወርክሾፕ ነበረንና የተከፈቱትን ሙዚቃዎችና ጭፈራዎች ወድጃቸዋለሁ። ጭፈራ በጣም ትችላላችሁ። you can dance way better than me but yeah i like it way better than dutch music እዚህ ሀገር ስለተቀበላችሁ እኛ አመሰግናለሁ። ሀገራችሁን ወድጃታለሁ። ተመልሼ በመጣ ደስ ይለኛል። የምጋብዛችሁ የደች ሙዚቃ ነው። ሳመን ኔት አሌን ይሰኛል። ትርጉሙም አንድ ላይነን ለብቻ አይደለንም ነው እና ያለውበት ፕሮጀክቱንም ያመላክታል። ምክንያቱም ከእናንተ ጋር ለመማማር ስለሆነ። ተመልካቾቻችን፣ ማዲ የጋበዘችንን ሳመን ቱገር እና አደለውን የተሰኘውን የሙዚቃ ቪዲዮ ጋብዘናችሁ፣ ናችን እንመልሳለን። መልካም ቆይታ። ተመልካቾቻችን እስካሁን የነበረን ቆይታ ይሄን ይመስል ነበር። ከእንግዶቻችን ጋር ቆይታ ያደረግን ሙዚቃ ተገባበዝን ሰው አሁን ደግሞ የመለያያ ሰዓታችን ደርሷል። የምንለያየው ጸዲ ፊቱሪንግ ዮሀና ይህ ላል ሲሉ ባቀነቀኑ ተወዳጅ የአማርኛ ሙዚቃ ይሆናል ማለት ነው። አፍሪካኛ በሚቀጥለው ሳምንት በተመሳሳይ ሰዓት በኤቢሲ መዝናኛ ላይ ይጠብቃችኋል። እስከዛ መልካም ሳምንት